የከምባታ ዞን አስተዳደር የረመዳን ጾምን ምክንያት በማድረግ ከዱራሜ ክላስተር የክልል አመራሮች ጋር የኢፍጣር መርሃ ግብር በዱራሜ ከተማ አካሄዱ። የከምባታ ዞን ዋና አስተዳዳሪ አቶ አረጋይ ሼቱን ጨምሮ የዞኑ ከፍተኛ አመራሮች በተገኙበት የኢፍጣር መርሃ ግብር በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ በአቶ ኡስማን ሱሩር መኖሪያ ቤት የኢፍጣር መርሃ ግብሩ ተካሄደ። በመርሃ ግብሩ በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ረመዳን የህዝቦች የሰላም፣ የፍቅር፣ የመተባበር ወር እንደመሆኑ በጋራ ማፍጠሩ ትልቅ ፋይዳ እንዳለው ገልጸው ዛሬ የተደረገው የኢፍጣር መርሃ ግብር ለዚህ ትልቅ ማሳያ መሆኑን ተናግረዋል። ዱራሜ ክላስተር የጋራ የኢፍጣር ፕሮግራም እንግዲህ ከምባታ ዞን አስተዳደር በተለይ ዞን ዋና አስተዳዳሪ ኃላፊነቱን ወስደው ይፍጣርን በዱራሜ የግብርናና ገጠር ልማት ክላስተር አመራሮች ባሉበት በጋራ እንድናፈጥር ተደርጓል። እንግዲህ ይፍጣር ትርጉሙ ብዙ ነው። ኢፍጣር እንግዲህ ረመዳን እንደሚታወቀው የሕዝቦች የአብሮነት፣ የፍቅር፣ የሰላም፣ የመተሳሰብ፣ የመተዛዘን ወር ነው። በጋራ ማፍጠሩ ደግሞ ይሄን መተሳሰብ መተዛዘንን የበለጠ አብሮነትን የሚያጠናክር ወንድማማችነትን፣ አንድነትን አንዳችን ለአንዳችን በጣም አስፈላጊ እንደሆንን። ሃይማኖታችን፣ እምነታችን ቢለያይም እኛ ግን በጋራ የሚያረጉን በርካታ ጉዳዮች አሉ። የጋራ የሚያደረጉን አንዳችን ለአንዳችን በጣም አስፈላጊ የሚያደረጉን ብዙ ጉዳዮች አሉን። ኢትዮጵያውያን በርካታ የጋራ የሚያደርጉን ሀብቶች አሉን ያሉት አቶ ኡስማን ሱሩር መሰብሰባችን ብዙ ትርጉም ያለውና ለአብሮነታችን እጅግ አስፈላጊ መሆኑንም አብራርተዋል። እኛ ኢትዮጵያውያን ደግሞ ስንባል ከሃይማኖትም ባለፈ ብዙ እርስ በርስ የሚያጋምዱን ነገሮች አሉ እና እንዲህ አይነቱ ኢፍጣር በጋራ መብላት፣ በጋራ መጠጣት የአንዱ የአብሮነት ማሳያ ነው። ወንድማማችነትን፣ እህትማማችነትን ማጠናከሪያ ነው። ህብራዊነት የምንለውን ነገር በጋራ በተግባር የምናይበት ነው። የከምባታ ዞን ዋና አስተዳዳሪ አቶ ወረገሼቱ ኢትዮጵያ ህብረ ብሔራዊት ሀገር እንደሆነ ጠቅሰው ይህንንም የሚያሳይ አንድነትን የሚያጠነክርና አብሮነትን የሚያጎለብት የኢፍጣር መርሀ ግብር እንደሆነ ተናግረዋል። የኢትዮጵያዊነት አንድ አይነትነት አይደለም። ኢትዮጵያ ውስጥ ብዙ አይነት ሀሳሰቦች አሉ። ስለዚህ እነዚህ ሀሳሰቦች አንድ ላይ የሆነው ነው የኢትዮጵያ ሀሳሰብ የሚሆኑት። የኢትዮጵያ ሃይማኖት ማለት አንድ ሃይማኖት አይደለም። ሁሉም ሃይማኖቶች በጋራ ሲሆኑ ነው የኢትዮጵያ ሃይማኖት የሚሆነው። ስለዚህ ይሄ የዛሬ ህብረታችን የዚህ ማሳያ ነው። ሀገራችን የተለያዩ ባይሎችን፣ ቋንቋዎችን፣ ሃይማኖቶችን በአንድነት ይዞ በመቻቻል መንፈስና በልዩነት ውስጥ በሚገለጥ አንድነት አብሮ የሚኖሩባት ሀገር እንደሆነችም አቶ አረጋ ሼቱ ጨምረው ተናግረዋል። እዚህ አካባቢ ሁሉም አይነት ሃይማኖቶች አሉ። ተቻችለው ግን ይኖራሉ፣ በጋራ ይኖራሉ። የአንዱን በዓል ሌላው ያከብራል። በአንዱ ደስታ ሌላው አብሮ ይካፈላል፣ በአንዱ ሀዘን ሌላው አብሮ ይካፈላል የዚህ ማሳያ ነው። በእንደዚህ አይነት ጉዳይ ብቻ ሳይሆን በሁሉም ነገር ላይ በጋራ መቆም እንደምንችል የምናሳይበት ነው። ተባብረን መቆም እንደምንችል የምናሳይበት ነው። ስለዚህ የአብሮነታችን፣ ህብረታችን ለመልካም አላማ በጋራ መቆማችን ይቀጥላል ማለት ነው። በኢፍጣር መርሀ ግብሮ የተገኙት የከምባታ ህዝቦች ልማት ማህበር የቦርድ ሰብሳቢ ዶክተር ገብረ ክርስቶስ ኑርዬ በልዩነት ውስጥ የሚታዩ ውበት አብሮ የመኖር ጥበብ በመሆኑ ዛሬ የተደረገው የኢፍጣር መርሀ ግብር አብሮነትን፣ አንድነትንና በልዩነት ውስጥ የሚታይን ውበት ገላጭ እንደሆነ ተናግረዋል። ሀገራችን ብዙ ሃይማኖቶችን ብዙ ህዝቦችን በብሔር ብሔረሰብ የሚለያዩትን በጎሳ የሚለያዩትን በሃይማኖት የሚለያዩትን በጂኦግራፊም የሚለያዩትን ቆላ አለ፣ ደጋ አለ፣ ወነ ደጋ አለ፣ ለም አፈር አለ፣ ጠፍ አፈር አለ፣ ጥቁር አፈር አለ፣ ቀይ አፈር አለ። ያው እሳቸው ስለ አፈሩም ስለሚያውቁ ብዙ የተለያየ ነገር አለ። ግን ያ የተለያየ ነገር ሲተጋገዝ፣ ሲተባበር፣ ሲፈቃቀር የተሻለ ውጤት ያመጣልና፣ እኔ ብዙ ጊዜ የምጠቀመው ነገር አለ። ለመናገር ለማናገር፣ ለሪፈረንስ የሚሆን የተለየ ነገር ባይኖር እኛ ከወጣንበት ቦታ ወደ ተመልሰን መመለስ አንችልም፣ ወይም ወደ ቤታችን መሄድ አንችልም። ልብ ብላችሁ አንድ ውቅያኖስ አካባቢ እኮ ኮምፓስ የሚያስፈልገው ውቅያኖስ ተመሳሳይ ስለሆነ ነው። ሀይቱ ተመሳሳይ ነው፣ ምኑ ተመሳሳይ ነው፣ ከሌሩ ተመሳሳይ ነው። የተኛው ኖርዝ ነው፣ የተኛው ሰውዝ ነው መለየት የማንችልበት ትልቁ ምክንያት ሪፈረንስ የለውም። እኛ ወደ ቤታችን የምንሄደው ራሱ የተለያየ ነገር ስላለ ነው ዛፍ አለ ምን አለ መንገድ አለ ጠባብ አለ ከፍታ አለ ዝቅታ አለ ልዩነት ውበት ነው ጠቃሚ ነው ሲባል ዝም ብሎ የሚባል አይደለም ተፈጥሮ ራሱ በልዩነት ውስጥ ነው ሰርቫይቭ ማድረግ የሚችለው በመርሃ ግብሩ የዱራሜ ክላስተር የክልል አመራሮች የከምባታ ዞን አስተባባሪ አካላትና የዞኑ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል